የዓለም መጥፊያ ተቃርቧል ያሉት አንድ አሜሪካዊ ከዚህ ክስተት ማምለጫ ይሆነኛል ያሉትን እጅግ ቅንጡ ምሽግ ሰርተው መኖር ጀምረዋል ተብሏል። አስናቀማና እያዘጋጀውን እሱ ባለው ጋሻው እንደሚከተለው ያቀርበዋል። የድንጋይ ካብ ቢደረድሩ በዓለትና ብረት ቢከለሉ ወይም ጥልቅ ምሽግ ውስጥ ቢከትሙ እንዳለ ከሚነገርለት የመጨረሻው ቀን ማምለጥ ይቻል ይሆን? የምጽአት ቀንን ለማለፍ መፍትሄ አለ ስላሉት አንድ አሜሪካዊ የምናጋራቸዋለን። እሳቸው ላሪ ይባላሉ በአሜሪካ ካንሰስ ነዋሪ ሲሆኑ የቤተሰብም አስተዳዳሪ ናቸው እኚህ ሰው ዓለም መጥፊያዋ ተቃርቧል ወይ በመቅሰፍት ወይንም በጦርነት ካልሆነም ደግሞ በወረርሽኝ አልያም ደግሞ በውሃ ሙላ ትጠፋለች ብለው ያስባሉ። እናም ምቹ ከሆነ ከጥልቅ የምድር ክፍል ገብቼ የምጻት ቀንን ለምን አላልፍም ሲሉ ራሳቸውን ይጠይቃሉ። ለጥያቄያቸው ራሳቸው መልስ ሰጡት ታላቁ ውጥን ይዘዋልና ገንዘብ ማጠራቀም ጀመሩ። አስከትለውም በአንድ ወቅት የሚሳይል ጦር መሳሪያ መከመሪያ መጋዘን የነበረውን በጥንካሬው ወደር የሌለውን ብረት ይገዛሉ። ከዚህም በኋላ የምህንድስና እውቀቱን በመጠቀም የማይታመን የመሬት ውስጥ ቤት መገንባት ሀ ብለው ጀመሩ። እንደ ላሪ ሁሉ የፌስቡክ ማህበራዊ ገጽ መስራችና ባለቤት ማርክ ዙከርበርግ ከዓለም ፍጻሜ ማምለጫ መሸሸጊያ የሚሆነውን ግንባታ መጀመሩ ሰሚውን ጉዳስ ብሎ ነበር። አቶ ላሪም ታዲያ ዓላማቸው ከሞት ማምለጥ ነውና ና 15 ወለል ከምድር ጠለል በታች ለመገንባት አልተሳናቸውም። ይህ 15 ወለል የተገነባበት ቦታ መለስተኛ ከተማ ቢባል ሀሰት አይሆንም። በዚህ ከሶስት ዓመታት በላይ በፈጀው የምጽአት ቀን ማምለጫ ምሽግ ውስጥ 12 የሚደርሱ አፓርትመንቶች፣ ሲኒማ፣ የስፖርት ማዘውተሪያ፣ መዋኛ፣ ቤተ መጻሕፍት፣ መዝናኛ፣ የራሱ ኤሌክትሪክ ኃይል፣ ምን አለፋችሁ እኚህ ሰው ይሄ ይጎለኛል፣ ያ የለኝም የሚሉት ነገር የለም። የአየር ሁኔታ መከታተያ፣ ሙቀት መቆጣጠሪያ፣ 24 ሰዓት ጠንካራ የደህንነት መቆጣጠሪያ፣ የቤት እንስሳት መቦረቅ የሚሆን ቦታም አለው። የአትክልትና ፍራፍሬ ማልሚያ ቦታ አለውስ ቢባል ከሳይንስ ውጭ ሆነ ተብሎ ቢጠየቅ ስህተት ይሆን? ላሪ በገነቡት የምጽአት ቀን መሸሸጊያ ቅንጡ የመሬት ውስጥ ቤት ለዓመታት የሚቆይ ደህንነቱ መቶ በመቶ የተረጋገጠ ምግብና መድኃኒትም አለ። ይህንን የመሰለ ላሪ የሞት ማምለጫ ብለው የገነቡት ቅንጡ ቤት በስፍራው ስለመኖሩም ምንም ዓይነት ምልክት አይታይም። የዓለም ፍጻሜን ለማምለጥ የሚጥሩት ላሪ ይሁን የላሪ ቤተሰቦች ሁሉ ሙሉ ከሆነው ቤታቸው ለአፍታ እንኳ ሊወጡ ምክንያት የላቸውም።